ተመልካቾቻችን እንደምን አላችሁልን? ዛሬ በወፍ በረር ቆይታችን እንግዲህ ዲፕሎ ወርልድ ካፕ ፉትቦል ቱርናመንት በብሪቲሽ ኤምባሲ አዘጋጅነት ተዘጋጅቷል። የተለያዩ የኤምባሲ ዲፕሎማቶች የእግር ኳስ ጨዋታን ያደርጋሉ። ከዛም በተጨማሪ የተለያዩ እንቅስቃሴዎችን የሚከናወንበት ትልቅ አናማን ያነገበ ፕሮግራም ላይ በወፍ በረር ተገኝተናል። እስኪ የፕሮግራሙ ይዘት ምንድነው? ውስጥ ያለው ድባብ ምን ይመስላል? የሚለውን አብረን በጋራ እንመልከት። ጤና አስጥልን ስላገኘውክ ደስ ብሎኛል። እኔም በጣም ደስ ብሎኛል አመሰግናለሁ። ራስን ለተመልካቾች አስተዋውቅልን። እሺ አደም ጆሮድ ይባላለሁ የብሪቲሽ አምባሳደር እና በአፍሪካ ዩኒየን የብሪቲሽ ምክትል ተወካይ ነኝ። ዝግጅቱ እንዴት አገኘኸው? በጣም ልዩ ነው። ቆንጆ ቀን ነበር ያሳለፍ ነው። ላለፉት ሶስት ዓመታት ያለማቋረጥ በየአመቱ ስናደርገው ቆይተናል። በየአመቱ ደግሞ እያደገና ቆንጆ እየሆነ እየሄደ ነው። 28 ቡድኖችን በዚህ ዓመት፣ ባለፈው ዓመት ደግሞ 24 እና በየአመቱ እየተሻሻለ እየሄደ ነው። የዲፕሎማቲክ ዘርፉን የኢንተርናሽናል ዘርፉንና የኢትዮጵያን ቢዝነሶችን በአንድ ላይ የሚያገናኝና የሚያቀራርብ በመሆኑ በጣም የምወደው ፕሮግራም ነው። በየስንት ጊዜው ነው የሚካሄደው? ለሶስት ዓመት ስናካሄደው ቆይተናል። በዓመት አንድ ጊዜ የሚደረግ ነው። ጥሩ። ብሪቲሽ ኤምባሲ ይህንን የሚያዘጋጀው ዓላማ ምን ይሆን? ዋናው ጥቅም ነው ብዬ የማስበው ይህንን ግዙፍ የዲፕሎማቲክ ኤሪያ ማቀራር መቻሉና የማይረሳ ጊዜ እንዲያሳልፉ ማድረጉ ሲሆን ደግሞ እግር ኳስ የብሪቲሽ ትልቅ ባህል ነው። ያው በዛሬው ጨዋታ ሁሌ ማሸነፍ የብሪቲሽ ባህል ስላልሆነ ነው የተሸነፍ ነው። ግን የእውነት ከጨዋታው ጀርባ ያለው ዋና ዓላማ ደግሞ በዚህ የሚገኘውን ገቢ በአዲስ አበባ ውስጥ ለሚገኙ የሴቶችና ታዳጊ የእግር ኳስ ክለቦች ለትጥቅ ማሟያ መዋሉ ነው። ይህም የሴቶች የእግር ኳስ ተሳትፎ ለማሳደግ ትልቅ አስተዋጽኦ እንደሚኖረው እንጠብቃለን። በጣም ትልቅ ዓላማ ነው። መጨመር የምትፈልገው ሐሳብ ካለ ድሉ ልስጥክ። አመሰግናለሁ። እናንተንም በጣም አመሰግናለሁ። በመቀጠል ይህንን ፕሮግራም በጥሩ ሁኔታ ማድረግ እንድንችል የተባበሩንን በአዲስ አበባ የሚገኘውን የአይሲስን አመሰግናለሁ። እንዲሁም ለአጋር ድርጅቶቻችን ኤዩ እና ስፖንሰሮቻችን ሲቢኢንና ዳሽንን ለማመስገን እወዳለሁ። እሺ አመሰግናለሁ። አመሰግናለሁ። ተመልካዮች እንግዲህ ወደ ውስጥ እየገባው ነው። እዚህ ጋ እንደምንመለከተው የተለያዩ ቬንደሮች የራሳቸውን ፕሮዳክቶች ለህዝቡ አቅርበው ነው የሚገኙት። የመጀመሪያ ያገኘሁት እንግዲህ ከአንድ ስዊት ኬትሪንግ ነው። እንዴት ነሽ ደህና ነሽ? አለን እግዚአብሔር ይመስገን። በጣም የሚያማምሩ ስዊቶች አሉ፣ ፍሩት አለ፣ ኮፊ አለ። በጣም ነው ደስ የሚለው። ኮፊ ኮፊ እኔ ባሉ ነው የምጠጣው። ለዛ ቆንጆ ሆነ ማለት ነውአለን እግዚአብሔር ይመስገን። እንግዲህ ካገኘኋቸው ቬንደሮች መካከል የመጀመሪያ ላይ ያገኘሁት የእናንተ ነው እና ስ ስለእናንተ ካምፓኒ ንገሪን። እኛ ኬንዲ ስዊት ኬተሪንጎች እንባላለን። ሆምሜድ ኬኮች ናቸው ራሳችንን ቤት የምናደርገው ቤት ውስጥ ኦንላይን ሾፒንግ ላይ ነው የምንሰራቸው። ከተለያዩ ኢቨንቶች ለበርዝደይ፣ ለዊዲንጎች፣ ለፌርዌል፣ ለጌት ቱጌዘር ፎር ኤኒ ኢቨንትስ እኛ ቤታችሁ መተን ስዊት ኬተር እናደርጋለን ተስፊት ኬተሪንግ በተለየ በተጨማሪም ደግሞ ቡናዎችን ኬተር እናደርጋለን። ኦኬ የምንሰጣቸው አገልግሎቶች እነዚህ ናቸው። ጣፋጮችን ነው የምንሸጠው ማለት ነው። እንግዲህ ዛሬ እንደዚህ ባለው በአማራ ኢቨንት ላይ መጀመሪያ ያገኘሁት እናንተን ነውና እዚህ እንዲህ ልትሳተፉ አላችሁ በምን ምክንያት ነው? እኛ እንኳን በኢቨንት ኦርጋናይዘሮች ምክንያት ነበረ ወደዚህ አቴንድ ያደረግነው። ኢት ዋዝ ሪሊ ሰክሰስፉል በመምጣታችን በጣም ደስተኞች ነን። በጣም አሪፍ የሚባል ኢቨንት ነው ያሳለፍነው በስኩት የተለያዩ ዲፕሎማቲዎች እንዲሁም ደግሞ ፕሮግራሙን ሊመለከቱ የመጡ በርካታ ሰዎች አሉ። ኬኮቹን ምን አስተያየት ሰጡ? እንዴት ነው አሉ? በጣም ቆንጆ አስተያየት ነበራቸው። ጥሩ ተቀብለውናል። ያው እንግዲህ እኔ ኬክ አልበላም እንጂ ብቃም በጣም ደስ ይለኝ ነበር። ቴንኪው ለኮፊው። እሺ እኛም እናመሰግናለን። መልካም የስራ ጊዜ። እሺ እሺ ብቻችን እንግዲህ፣ አሁን ደግሞ የሚገኘው ከኤንዜድ ኮሚኒኬሽን መስራችና ዋና ስራ አስኪያጅ ናትናኤል ዘሪሁን ጋር ነው። ናቲን ስላገኘው በጣም ደስ ብሎኛል። ደስ ብሎኛል በጣም እንግዲህ። አሁን አሁን ላይ ናቲን በተለያዩ ኢቨንቶች እንገናኛለን። በርካታ ስራዎችንም ደግሞ ከዓባይ ቲቪ በጋራ አብረው በጋራ እየሰራ ያለ አጋራችን ነው። የዛሬውንም ኢቨንት እንግዲህ የእናንተ ኮሚኒኬሽን ያዘጋጀው እና እንዴት ነበረ ኢቨንት እንዴት አገኛችሁት? እግ ዛሬም እንዳል ነው ከደም ባሉ ጊዜያቶች በርካታ ዝግጅቶች በሚዲያ አጋርነት አብራችውን ስለምትሰሩ በቅድሚያ ማመስገን እንፈልጋለን። ከዛ በተጨማሪ ደግሞ ዛሬ የተገናኘንበት ዋና ዓላማ ብር ታይትል ስፖንሰር ያደረገው የዲፕሎ ወርል ካፕ ቶርናመንት ለሶስተኛ ጊዜ ወይም ደግሞ ለሶስት አመታት ሲካሄድ የነበረው ዛሬ የተዘጋጀ ይገኛል። ዛሬ ነን ያለ ነው። በጣም ቆንጆ እና አሪፍ ከምናስበው በላይ እጅግ የተሳካ ዝግጅት ነበር። እንግዲህ እናንተ ኦርጋናይዝ አርጋችሁ ፕሮግራሙ በጣም የተዋጣለት ነበረ የተመለከትኩት ነበረ ሲቪ ያለ ብሪትሽ እምባሲ የተለያዩ አጋሮችን ይዛችሁ በጣም ቆንጆ የሆነ ከሁሉም ነገር በላይ ደግሞ የተዘጋጀበት አላማው ወስቦኛለና፣ የዛሬ ፕሮግራም አላማው ምን ነበረ? ያው ቀደም ባሉ የፕሮግራሙ መሀል ላይ ምናልባት በፕሮግራም አስታወቂያችንም ከሰማሹ ይህ ፕሮግራም ሁሌ በየአመቱ ይዘጋጃል። በዲፕሎማት የሆኑ ኮሚኒቲዎች ተሰባስበው በአንድ ቦታ ላይ በአንድ ቀን የሚያደርጉት የፉትቦል ቶርናመንት ነው። በዚህ ቶርናመንት ላይ የተለያዩ የገቢ ማግኛ መንገዶች አሉ። እነዛን የገቢ ማግኛ መንገዶች ተሰብስበው ወደ ከ18 ዓመት በታች ለሆኑ የሴት ቡድን ኳስ እግር ኳስ ተጫዋች እንዲሁም አትሌቲክሱ ላይ ያሉ ሴቶችን ሰፖርት የማድረግ ዋና ዓላማ ነው ያለው ይሄ ፕሮግራም። እኛም እንደ ኢንዜድ ኮሚኒኬሽን ይሄንን ኤቨንትን ለማዘጋጀት ትልቁ መነሻ የሆነን ወይም ደግሞ እንድንሰራው ፍላጎት ያሳደረብንም ይሄን ከጀርባ ይዞት ያለው ሀሳብ ትልቅ ከመሆኑ አንፃር ነው። ምክንያቱም መብላት፣ መጠጣት፣ መጫወቱ ብቻ ሳይሆን እነዚህን ነገር እያደረጉ የራሳቸውን ወይም ደግሞ እያገለገሉበት ያለን ሀገር ኢትዮጵያ መልሰው በስፖርቱ ዘርፍ ለመርዳት በማሰባቸው እኛም በጣም በክብር ነው ስራውን እየሰራ የምንገኘው ማለት ነው። እንግዲህ በጣም ትልቅ ዓላማ ነው፣ ትልቅ ስራ ነው የያዛችሁት። ከተገናኘ ና የቀርግናቴ ኤን ዜድ ኮሚኒኬሽን በርካታ ስራዎችን አሁን አሁን ላይ እየሰራ እየተመለከትኩት ነው። እና እስኪ ስለሱ የተወሰነ ነገር ሳትለን መሄድ የለብህም ብ ስላሰብኩ ነው። እና የተወሰነ ነገር በላንስ ኤን ዜድ ኮሚኒኬሽን አብሬቬሽን ነው። ያው የናትናይል እና የዘሪውን ስያሜዎች የመጀመሪያ ቃላቶችን በማሰባጠር የመጣ ነው። ሶ በኤቨንት በማርኬቲንግ እና በፕሮሞሽን ስራዎች ላይ እየሰራን ነው የምንገኘው። እውነት ለመናገር ዛሬም የምንሰራቸውን ስራዎች ከኔ ጀርባ ሆኖ የሚሰሩ የኤንዘድ ኮሚኒኬሽን ቲም ባልደረቦች፣ ፕሮዳክሽን ቲም ወይኔ ሁሉም ቲሞችን በደንብ አመስገን ፈልጋለሁ። ምክንያቱም ዛሬ ላይ እየሰራን ያለነው ስራዎች እየወጡ ያሉትም ወይም እንዲታዩ የሚያደርጉት በእነሱ ስለሆነ ስለነሱ ነው ብዙ ማለት የምንችለው። ስለኔ ያው እኔም በግል ስራዎች ሌሎችም ስራዎችን ስለምሰራ ሞርቲሙ ላይ ሎድ ያደረገ ካምፓኒ ነው ማለት ነው። እንግዲህ በርካታ ስራዎችን እየሰራችሁ ስለሆነ እንደዚህ ያሉ ጥሩ ሀሳብ ጥሎ አላማ ያነገሙ ቦታዎችም ላይ ደግሞ አብራችሁ በጋራ እየተገኛችሁ ስለሆነ እጅግ አድርጌ አመሰግናለሁ። ና እንግዲህ መልካም ጊዜ ብያለሁ። እናመሰግናለሁ። ኦ እንግዲህ የወለደ ሰው ነገር የልጅ ነገር ስታይ ሀሳቡ ወደዛ መሰረቁ አይቀርም። የልጅ ነገር አልቻልኩኝም። የወለደ አንቺን ሀሳቢ ወደዚህ ተሰርቆ መጥቻለሁ። እ ግ ያማምሩት ምንድን ናቸው? ሌጎ ይባላል። ዴንማርክ ፕሮዳክቶች ናቸው። ዴንማርክ ነው ያስመጣናቸው። ፍራንቻይዝ ነው የመጣነው ሌጎ ለማያውቀው ሰው። ላይጎው ማለት መጫወቻ ብቻለለ ብሬክሶች ናቸው። ውስጡ እንደዚህ ከበታት ነው የሚመጡት። እህ ከበታት ይመጡና ልጆች በሚወዱት ካራክተር ፎር ኢግዛምፕል አሁን ይወዷቸዋል። እነዚህ የሚወዷቸውን ካራክተሮች እራሳቸው ገጣጥነው እንዲሰሩ ነው ምናደርጋቸው ያደርጋቸው። ስለዚህ ልጆቻችን ቁጭ ብለው ከስክሪን ፍሪ ሆነው ቁጭ ብለው ተረጋግተው እጃቸውን ጭንቅላታቸውን ሁሉም እየሰራ ከስክሪን ፍሪ በሆነ መንገድ እራሳቸውን ጭንቅላታቸውን ዲቨሎፕ እንዲያደርጉ። ስፓይደርማን አለ? ለአሁኑ የለም። ለአሁን ተሸጠብኛ። የኔ ስፓይደርማን በጣም ነው የሚወደው። ለአሁኑ የለንም፣ ግን ኖርማሊ ለሴቶች በፍላወር አምጥተናል ራሱ። ስለዚህ ከሚፈልጉት ካራክተር አሁን የሚወዱት ካራክተር ፎር ኤግዛምፕል አሁን ክሬተር ዲዝኒ የሚወዱት ከሆነ በዚህ ከዛ ደሞ በተለየ ነገር ምንድነው ይሄን መስራታቸው ብቻ አይደለም፣ ይጨርሱታል። ልክ ሲጨርሱት ምን ይሆናል? እነሱ ምንም ነገር ሳይተው መጨረስ እንደሚችሉ በጣም በጣም በጣም ሌጎ፣ አይ ቲንክ አለም አቀፍ ላይ ታዋቂ የሆነ ብራንድ ነው። አንቺ በኢትዮጵያ ተወካይ ሆነሽ ነው ማለት ነው፣ እነዚህ ፕሮዳክቶች ያ እኔ ሳይሆን ተወካይ በዛ ዮን ቢዝነስ ፖሊሲ ውስጥ የፋሚሊ ፖሊሲ ነው። በእሱ ውስጥ ነው ያመጣነው ፍራንቻይዝ አርገን በተንቻላቀ ተደራሽ ነው ማለት ይዘን ይመጣሉ። ለኢትዮጵያ ልጆች ያስፈልጋል ወይ? በጣም አስፈላጊ ነው፣ ምክንያቱም ብዙ ጊዜ አይተሽ ከሆነ ልደቶች ላይ ስንሄድ በጣም እንጨነቃለን። ለልጆች ምን መስጠት አለብን? ለራሳችን ልጆች ራሱ ኢቭን ስጦታዎችን መግዛት ፈልገኝ በጣም ብዙ ጊዜ ለልጅ ተቸግሮ አውቃለሁ። ምን ብገዛ በገዛለ ጥሩ ነው የሚጠቅመውን ነገር ብዬ ሳስብና አይቲንክ ይሄ ግን በጣም ደስ ይላል። እነዚህን ገጻጽ ቦም የሚፈልጓቸውን ካራክተር መስራት መቻላቸው በራሱ በጣም ነው የሚያስደስተውና እንትን እድሜ ያላችሁ ከምን

የሚሰሩ ነገሮች በሀገራችን በጣም ያስፈልጋሉ፣ እና በጣም ደስ ብሎኛል ስለመጣሁኝ። እኔም በጣም ደስ ብሎኛል፣ ግን ባዛሩን በጣም ደስ ይላል። በጣም እንግዲህ ዛሬ የተለያዩ ዲፕሎማቶች እዚህ የተለያዩ አክቲቪቲዎችን እያደረጉ ነው። ኳስ እየተጫወቱ ነው፣ እየተዝናኑ ነው ምናምን። ስለእናንተ ፕሮዳክት ምን አይነት ሀሳብ እንሰጥሽ? ባይ ዘ ዌይ ኖርማሊ ግራንድ ኦፕኒንግ ላይ የዴንማርክ አምባሳደርም እዚህ ነበሩ፣ ና ጌሙ ላይም የዴንማርክ አምባሳደር መተው ይባላል። ስለዚህ ከነሱ ጋር እንደውም ሆነ ብዙ ፈና አረግን፣ ቲማቸውን እየደገፍን ነበር እነሱ ነገር አይነ እንደዛ ያደረግን ነበረ።

እንግዲህ በጣም አመሰግናለሁ ቆንጆ ቆይታ ነበር የነበረ። በሰፊው ደግሞ ሰፊ ጊዜ ወስደን በደንብ ስላለ የጎን እናወራለን ብዬሽ አስባለሁ። ተመልካቾቻችን እንግዲህ በብሪቲሽ ኤምባሲ የተዘጋጀው የፉትቦል ቱርናሜንት ምን እንደሚመስል ወደ እናንተ ያደረስንበት የወፍ በረር ቆይታችን የተመለከታችሁትን ይመስል ነበረ። ብሪቲሽ ኤምባሲ እንግዲህ በዋናነት ቢያዘጋጀውም የተለያዩ ኤምባሲዎች በተለያየ አክቲቪቲ የተሳተፉበት እንዲሁም ደግሞ የተለያዩ ቬንደሮች የራሳቸውን የሆኑ ፕሮዳክቶች ይዘው ያስተዋወቁበት የእግር ኳስ ጨዋታ የነበረበት በጣም በርካታ አዝናኝ የሆኑ አክቲቪቲዎች የተከናወኑበት ነው። ይሄ ሁሉ ነገር የተከናወነው እንግዲህ ዋናው ዓላማው በሀገራችን ውስጥ በተለይ ደግሞ ታዳጊ ሆነው ሴት የሆኑ ተጫዋቾችን እግር ኳሱ ላይ ስፖርት ላይ ያሉ ወጣቶችን ለማበረታታት ነውና ይሄንን ዓላማ አንግበው እንደዚ አይነት ያለ ፕሮግራምን ስላዘጋጁልን ሲቢኢን፣ እንዲሁም ደግሞ ብሪቲሽ ኤምባሲን በአጠቃላይ አብረው ኦርጋናይዝድ አድርገው ይሄንን ፕሮግራም ያዘጋጁትን በአጠቃላይ ማመስገን እንፈልጋለን። የነበረን የወፍ በረር ቆይታ ግን ይሄንን ይመስል ነበረ። እንደ ወደዳችሁ እርግጠኛ ነን። እኔ አበቃሁኝ። መልካም ጊዜ